አንዱ መጣና ሰይዱና አባስን እርስዎ ነዎት ወይንስ የአላህ መልክተኛ ለሰላት ወሰላም ትልቁ ብሎ ጠየቃቸው። እውነት ነው። የጥያቄው ትክክለኛ ምላሽ አነ አክበሩ ቢንሁ የሚል ነው። እኔ ከሱ በእድሜ ይበልጣለሁ ነው ትክክለኛው ምላሽ ሊሆን የሚችለው፣ ምክንያቱም እሳቸው ከነብዩና ሙሐመድ ለሰላት ወሰላም በእድሜ ይበልጣሉ ነገር ግን መልሳቸው ምን ነበረ? ሁወ አክበሩ ሚኒ ወላኪኒ ወሊድቱ ከብላሁ። እኔ ምንም እንኳን ከእሳቸው በፊት የተወለድኩ ቢሆንም እሳቸው ግን ከእኔ ይበልጣሉ ነበረ። ንግግራችንን ስናሳምር መልእክቱም ሳይቀርብን፣ ንግግራችንም አምሮ ምንፈልገውን ነገር በአንድ ድንጋይ ሁለት ወፍ እንደሚሉት ማድረግ እንችላለን። ነገር ግን ያንኑ መልእክት በሌላ መልኩ ብንገልጸው በጣም የሰዎችን ልብ የሚጎዳ ሆኖ እኛንም ዱንያም አኼራችንንም የሚያጠፋ ሁሌም ተረጋሚዎችና ተወቃሾች የሚያደርጉን በርካታ ንግግሮች ይኖሩ ይሆናል። ስለዚህ ሁሌም ማስተላለፍ ለፈለግነው መልእክት የተለየ እና ትክክለኛ የሆነ አገላለጽ እስካገኘንለት ድረስ ሁሉን ነገር በቀጥታ ገልጸን ስለማይሆን አንዳንድ ጊዜ ደግሞ